አበባ ፖሊስ የቅድስት ድንግል ማርያምን ስዕል አድኖ የቀደደችውን ግለሰብ በቁጥጥር ስር አውሎ ምርመራውን መጀመሩን አሳውቋል። በመጨረሻም እንደ እንሽላሊት ጉድጓድ ለጉድጓድ ስትደበቅ የከረመችው ቤተልሔም በህብረተሰቡ ርብርብ በፖሊስ ቁጥጥር ስር ልትውል ችላለች። የተያዘች በማን ጥቆማ መረጃዎች እንሰጣችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ፣ ይቅርታ፣ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን ከፊት በማስቀደም ጠላቶቿን አጥፊዎቿን እየዘረረች ትገኛለች። ይህ ሰው ባለፈው ጊዜ ወንድማችን ነጋሽ በዳደን ወታደር ልብስ በመልበስ ሲያስፈራራ የነበረ ሲሆን በፖሊስ መፈለጉንና መታደኑን ሲገባው ጫካ በመሄድ ይህንን ቪዲዮ ቀርጾ ለቋል። ለመሆኑ ምንድን የተፈጠረው? ነቢይ ነኝ የሚለው ይህ ሰው ስለምን ባደረገው ነገር አፈረ? መረጃዎችን እንለውጣለን። የራሳችን ስዕል እዛ ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው። የሚቆ ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በሕፃን ለተዋሕዶ ልጆች ይህንን መልእክት በማስተላለፍ ሊያሸብሩ ቢፈልጉም ድንግልን ጠርቶ የማያፍረው የተዋሕዶ አርበኛ ሰማንያ ሚሊዮን ህዝብ እመቤታችንን ከፍ አድርጎ እንዲያክብሯታል። አባቶች የእመቤታችንን ስለ አድኖ ይዛችሁ እንዳትወጡ ሲሉ ቢያስጠነቅቁም ህዝበ ክርስቲያኑ ስለ አድኖን በመያዝ ቆራጥነቱን ብሎም ለእመቤታችን ቅድስት ድንግል ማርያም ያለውን ጥልቅ ፍቅር ባለም አደባባይ እንዲያስመስክሯል። አሁን ሰዓት የመስቀል ደመራው እንዲሁም ወጣቱ ለመቤታችን ቅድስት ድንግል ማርያም ያለውን ጥልቅ ፍቅር ያዩ የዓለም ሚዲያዎች ቢቢሲ፣ አልጀዚራ፣ ዴይሊ ሜል በአሁን ሰዓት የኦርቶዶክስያንን የመስቀል ደመራ ባለሽፋን በመስጠት እየዘገቡት ይገኛሉ። በዙሪያ መረጃዎችን አካፍላችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደን ደም የተመሰገነውን በዛር ውቅታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ ና ሼር ማድረጋችሁና ትርሱ ዳይ

የተዋዶ ወጣቶች በዛሬው መስቀል በዓል በእጅጉ ደምቀውና አምረው ይዛችሁ እንዳትወጡ የተባሉት የእናታችን ቅድስት ድንግል ማርያምን በልባቸው ስለ አድኗንም በእጃቸው በመያዝ ለአባቶች ንግግር መልስ ሰጥተዋል። እመቤታችን በልጆቿ እንዴት ደስ ትሰኝ ይሆን? የመስቀሉ ነገር ለሚጠፉት ሞኝነት ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። መስቀል ጠላታችንን ድል የነሳንበት ዳግም ከፈጣሪያችን ጋር የታረቅንበት ደግሞም ከስጋም ከነፍስም ደዌ የምንድንበት ታላቅ መሳሪያችን ሲሆን አይሁድ የጌታን መስቀል ለመደበቅ ተራራ በሚያክል የቆሻሻ ክምር እንዲደበቅ ቢያደርጉም እውነት ተደብቃ አትቀርምና ጊዜው ደርሶ ፈጣሪ ንግሥት እሌኒን ለዚህ ስራ በማስነሳት በጢሱ አማካኝነት የተደበቀበትን ቦታ እንድታገኝ ምልክትን ሰጣት። ደግሞ አለው የመስቀሉ ነገር ለሚጠፉት ሞኝነት፣ ለእኛ ለምንድን ነው ግን የእግዚአብሔር ኃይል ነው። መስቀሉ የደበቀውን የቆሻሻ ክምር ንደው መስቀሉን እንዳወጡት ሁሉም እኛም ኢትዮጵያውያን ተሰባስበን በትጋትና በጽናት እየሰራን ባለስልጣናቱ በደንብ ተረድተዋል። የቀሩት ጥቂት ሐሰተኛ ነቢያቶችና ፓስተሮች ናቸው። ከንቲባ አዳነች አቤቤ ይህንን በመናገራቸው ቅር የተሰኙ መናፍቃን ከእኛ ትምህርት ውጭ ከመጽሐፍ የወጣ ነገር ለምን ይናገራሉ ሲሉ እሳት ጎርሰው እሳት ለብሰው ብቅ ብለዋል። ለመናፍቃን እንዲህ ላለው ቅረቡ፣ ተማሩ፣ እወቁ። ያነበበ መናፍቅ ኦርቶዶክስ ያለመሆን አይችልም። የመጨረሻው መልእክቴ ነው። አበባ ፖሊስ የቅድስት ድንግል ማርያምን ስዕል አድኖ የቀደደችውን ግለሰብ በቁጥጥር ስራ ውሎ መጀመሪያውን መጀመሩን አሳውቋል። እውነትም ቃላት የለኝም። የደስታም ባይ የትናንቀኝ ነው። አስቀጥዬም እንዲህ አልኩ አሁን የልቤ የሰመረ! በቤተ ክርስቲያናችን ላይ በርካታ ተልእኮን ያነገቡ አካላት ከውስጥና ከውጭ ሊያዳክሟት ይጥራሉ፣ ግን እየተሳካላቸው አይመስልም። ያቀዱ ሴራ እየፈራረሰ በላያቸው ላይ በመከመር ዋጋ እያስከፍላቸው ይገኛል። ይቺ በምስሉ ላይ የምትመለከቷት ሴት ቤቴሌም ተብላ ትጠራለች። በእመቤታችን ላይ ስትዘባበት የነበረች ሲሆን በመጨረሻም በዛሬው ዕለት ከጀሞ የጋራ መኖሪያ ቤት በመውጣት ስትንቀሳቀስ በህብረተሰቡ ርብርብና በጸጥታ ይሉ ቁጥጥር ስር ልትውል ይችላለች። ኦርቶዶክስና ዶክትሪኗን ነግቶ ተደላሎ መቀመጥ አይቻልም የሚላችሁ እኮ በምክንያት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። መንጋውን ይጠብቃሉ የተባሉ አባቶች ቢሸሹም መንጋው ከመበተን ይልቅ ይኸው አንድነቱን አጠናክሮ እጅ ለእጅ ተያይዞ ቁሟል። ይህ ነገር ያስደነግጣቸው ሐሰተኛ ነቢያቶችና ፓስተሮቹም በእጅጉ ተደናግጠዋል። ይህ ነብይ የኦርቶዶክስ ጀግና ወጣት የሆነውን ነጋሽ በዳዳን ለማስፈራራት የወታደሩ መለዮና ወታደር የለስ በመልበስ ሊያስፈራራው የሞከረ ሲሆን ታዲያ ይህ ድርጊት በወንጀል የሚያስቀጣ በመሆኑ የፌዴራል መከላከያ ሰራዊት ክስ በመስረት ለግ ሊያቀርበው መሆኑን ተከትሎ ይኸው

በአሁን ሰዓትም በርካታ ዓለም አቀፍ ሚዲያዎች ቢቢሲ፣ አልጀዚራ፣ ዴሊ ሜልስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመስቀል ደመራና የወጣቱን ድንቅ ውበት ለዓለም አደባባይ እየዘገቡት ይገኛሉ። እውነትም እንኳን ኦርቶዶክስ ሆንን። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጥቅማሉ፣ መረጃ ምናሉ ብያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? ምለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።